ወገን ውጭ አንዳንዴ ሲያመሰግን ሲባል ምን ተደረገ ትልቅ ነገር ተደርጎ ኢየሱስ ተሰርቶታል። ሃሌሉያ! ኢየሱስ ተወልዷል። ኢየሱስን ሰታ ኢየሱስን አ ጌታ ነው የምናመስግንበት በዓል። እግዚአብሔር የተባረከ ይሁን። በቁጥር ሀያ ስምንት ላይ ሽማግሌው ስምዖን ጌታ ኢየሱስ ክርስቶስን አቀፈውና ይላል እግዚአብሔርን እየባረከ እንዲህ አለ። እግዚአብሔር ባረከ አመሰገ ተመስገን። ጌታው ሳልሞት ይህን መድኃኒት ስራ ክብር ለጌታ ሳንሞት ኢየሱስን ስላየን ጌታ የተባለ አንዳንዶቻችን በጣም በሚያስገርም ሁኔታ ነው እግዚአብሔር ከሞት እያስመለጠ ከኢየሱስ ጋር ያገናኝ ያኔ እንትን ሲሆን ያኔ እንደዛ ስጦኝ እንደዚህ ስጦኝ ሞተሽ እንዲሆን እኮ በቃ ቀለጥ ሞተ እንዲሆን ቀለጥ ሳንሞት በህይወት ያኖረን ጌታ ኢየሱስን እንድናይረዳን ሃሌሉያ ኢየሱስ አመስግኑ ጌታን፣ አመስግኑ፣ አመስግኑ ጌታ። በጣም ሚያስገርም ዝቅ ብለው ቁጥር ሰላሳ ስምንትም ላይ ስንመለከት አንድ በዕድሜ የገፋች እናት እናገኛለን። ሀና እርሷም ደግሞ በዚያች ሰዓት ቀርባ እግዚአብሔርን አመሰገነች። ሃሌሉያ ምን አደረገች? እግዚአብሔርን አመሰገነች። ክሪስማስ እግዚአብሔር የሚመሰገንበት በዓል። ስለምን ይመሰገናል? ስለ ጌታ ስለ ኢየሱስ ስለ ሰጠን ትልቅ ስጦታ እግዚአብሔር ይመሰገናል። ወገኖቼ እግዚአብሔር እናመስገን፣ እግዚአብሔር እናመስገን፣ ስለ ስጦታው እግዚአብሔር እናመስገን። እውነት ነው። ከእግዚአብሔር የምንፈልጋቸው ሌሎች ብዙ ነገሮች ሊኖሩ ይችላሉ። ግን እግዚአብሔር ትልቁን ስጦታ ኢየሱስን ስለሰጠን እግዚአብሔር ከእግዚአብሔር ብዙ ነገር ለምነን ተቀብለናል። ስለለመን ነው እና ስለተቀበልነው ነገር እግዚአብሔርን አመስግነን እንደሆነ አላውቅም። ግን ሳንለምን እግዚአብሔር ወዱ የሰጠን ትልቅ ስጦታ ኢየሱስ ለምነን ስላልተቀበልን አላመሰገን ስለ ኢየሱስ እግዚአብሔር የተመሰገነ ይሁን። ወገኖቼ ክሪስማስ ጌታን የምናከብርበት በዓል ነው። የመጨረሻውን ሀሳብ ተናግረ ይጨርሳል። ክሪስማስን ስናከብር፣ ወገኖች ክሪስማስን ስናከብር ከእግዚአብሔር የተቀበልነውን ስጦታ ኢየሱስን ለሌሎች በመስጠት ኢየሱስን በመስጠት አሌሉያ። ምክንያቱም እግዚአብሔር ዓለም ሁሉ እንዲሰማው ዓለም ሁሉ እንዲቀበለው ለዓለም ሁሉ የላከው ደስታና የምስራች ኢየሱስ ክርስቶስ ጌታ የተባረከ። ይሄ ጥሩ አጋጣሚ ነው። በእውነት በጣም ጥሩ አጋጣሚ ነው። ለሰዎች ስጦታ መስጠት ያሰባቸው የእግዚአብሔር ሰዎች በክሪስማስ ከምትሰጡት ከየትኛውም ስጦታ በላይ ለሰው ልትሰጡት የምትችሉ ትልቅ ስጦታ ኢየሱስ ኢየሱስ። አንድ ኒው ስሰማ በዚህ በክሪስማስ ዊክ ብቻ ለዲኮሬሽን እና ለጊፍት ሁለት ቢሊዮን ዶላር ወጪ ይደረጋል። ሁለት ቢሊዮን ዶላር በጣም ብዙ ገንዘብ ብዙ ሰዎች ብዙ አይነት ስጦታ እየሰጡ ለሰው እየገዙ ይሰጣል። ስሙ፣ ሁለት ቢሊዮኑ ዶላርን ለአንድ ሰው ከምትሰጡት ኢየሱስን ምትሰጡት ይሻለዋል። ኢየሱስ ከዓለም ገንዘብና ሀብት ሁሉ የሚበልጥ ስጦታ ስሙ። ወገኖች ብዙዎቻችን ከሰዎች ብዙ ስጦታ ተቀብለናል። በላይፍታይማችን የትኛውንም ስጦታ ከሰጡን ሰዎች በላይ ትልቅ ስጦታ በህይወታችን የሰጡን ኢየሱስን የነገሩ ሰዎች ናቸው። እግዚአብሔር ይባርካቸው። ባርኳቸው ውስጥ ትዝሏችኋል። እነ ወንድም እንትና ንህት ከልት ትዝሏችኋል። ኢየሱስን የነገሯችሁ እንደ ተራ ነገር ብትቆጥቁትም በጊዜው ባይገባችሁም ግን ያ ስጦታ ለዘላለም ህይወት አቆያቸው። ጌታ የተባረከ ይሁን። ጌታ የተባረከ ይህንን ኢየሱስን ለሌሎች ሰዎች መስጠት ትችላላችሁ። ክሪስማስ ስለ ጊፍት ከሆነ እኔም የምሰጠው ትልቅ ጊፍት አለ። ኢየሱስ! ሃሌሉያ! ጌታ የተባረክ። እረኞቹ ማየት ብቻ አይደለም፣ ሄደው ማየት ማመን መቀበል ብቻ አይደለም። እነዚህ ያደረጉ በቁጥር 17 ላይ ስትመለከቱ የሰሙትም ሁሉ እረኞቹ በነገሯቸው ነገር ተደነቁ። ማርያምም በልቧ ተጠብቀው ነበረ? እረኞቹ ምን ባሉት? በነገሯቸው ነገር ተደነቁ። የሚያስገርም ነገር ተናገሩ። የሚያስደንቅ ነገር ተናገሩ። ምንድን ነው የተናገሩት? ያዩ የሰሙትን ምስራች የሰሙትን ክርስቶስን ያዩትን ክርስቶስን ረ ሰምተናል አሉ። ረ ሰምተናል፣ ረ አይተናል። የሰሙ ሁሉ ተቀረ ሚያስገርም የምስራች በአፋችን አለ። የሰሙ ሁሉ የሚገረሙበት የምስራች ኢየሱስን ተናገሩ። ክሪስማስ ኢዝ ኦል አባውት ኢየሱስ ስለ ሀምናም በዚህ ክፍል ላይ የተጻፈው በጣም የሚያስገርም ነገር ነው። ቁጥር 38 በዚያም ሰዓት ቀርባ እግዚአብሔርን አመሰገነች፣ የኢየሩሳሌምንም ቤዛ ለሚጠባበቅ ሁሉ ስለ እርሱ ትናገር ነበር። ማነው እርሱ? ክርስቶስ። የክሪስማስ ወሬ ዲኮሬሽን አለ የክሪስማስ ወሬ ሾፒንግ አይደለም። እረ እዛ እንትን ሴል ወቷል። አይደለም የክሪስማስ ወሬ የክሪስማስ ወሬ ሬድ ከለር አይደለም። የክሪስማስ ወሬ ክርስቶስ ራሱ። ለሚያምኑ ለማያምኑ ክርስቶስን አውቁ። ታውቃላችሁ፣ ዛሬ ብዙዎች ክርስቶስን የሚያምኑ ሰዎች እንኳን የክርስቶስ ነገር በውስጣቸው ቀንዷል። የክርስቶስ ነገር በውስጣቸው ጠፍቷል። የክሪስማስ ነገር ተሸፍኖባቸዋል። ክሪስማስዝ አባውት ሌላ ነገር ሆኗል ነው ክሪስማስ ዞን አባውት ጂሰስ ስለ ኢየሱስ ነው። ክሪስማስ ስለ ኢየሱስ ነው። ስለዚህ ክሪስማስን ስናከብር ስለ ኢየሱስ እናወራለን ስለ ኢየሱስ እንናገራለን። ስለ ኢየሱስ እናመሰግናለን። ስለ ኢየሱስ እናወራለን። ጌታ የተባረከ ነገር። ነገ የክሪስማስ ኢል በዓል አለዚህ ከነጎዳያ ክሪስማስ ነው። ስለዚህ እነዚህ ቀናት ሳያልፍ ክሪስማስን እንደ እግዚአብሔር ቃል ሸለብሬት እናደርጋለን። ክርስቶስ በሕይወታችን ስፍራውን ያገኛል። ጌታ የተባረከው። ለሁላችሁም መልካም ክሪስማስ እመኛለሁ። ክሪስማስ ኢዝ ኦል አባውት ጂሰስ። መኪናችሁ ላይ ልትለጥፉ ትችላላችሁ፣ ቤታችሁ ልትለጥፉ ትችላላችሁ፣ ለሰው ልትሰጡ ትችላላችሁ። አባስታችሁ አስተላል እንጸልይና እንጨርስ እስቲ